ሰባችን በጣም ስቃይ ላይ ነው። አሁንም ያለው ጥያቄው በጣም መሰረታዊ ጥያቄዎች ትቷል። በርግጥ መብላት መሰረታዊ ጥያቄ ነው፣ የዳቦ ጥያቄ ነው እያነሳ ያለው ሌሎች ነገሮች እየተሆነ ሄደው የመኖር ጉዳይ ነው፣ በልቶ የማደር ጉዳይ ማለት ነው። መንግስት፣ ሰራተኛው፣ አነስተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ፣ ተከራይቶ የሚኖረው ሁሉም ጫና ላይ ገብቷል፣ ውጥረት ላይ ነው ያለው ሶ ከዚህ አኳያ ገንዘብ ሚኒስቴር ምንድን ነው የሚያስበው?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 ተጠያቂነትም አልሰፈንም። በቀጣይም ቢሆን እንዲህ አይነት ችግር እንዳይፈጠር ምንም አይነት እርምጃ እየተወሰደ አይደለም። አስተማማኝ የብድር ጫናው ደግሞ ገንዘብ ሚኒስቴር ላይ ያርፋል። ገንዘብ ሚኒስቴር ደግሞ ገቢው ከብድርና ከታክስ ነው። ስጋታችን ያኔም ገልጸናል። ዋናው ነገር ተጠያቂ የለውም ነው። የሕግ የበላይነት አልተከበረም። ለዚህም የተቀመጠ አቅጣጫ የለም። አዲስ ነገር ካለ ቢብራራም። ሁለተኛ የመንግስት በጀት አፈጻጸም ሪፖርት በተመሳሳይ ለተጠቃሚዎች ተደራሽ የማድረግ እና ስራ መስራት በፌዴራልና በክልል ደረጃ የፋይናንስ ግልጸኝነት ተጠያቂነት ሪፎርም ስራዎች ድጋፍ መደረጉ ያሳያል። ነገር ግን በጠቅላይ ኦዲተር የባለፉት ዓመታት የኦዲተር ሪፖርቶች እንደሚያሳየው በክዋኔ ኦዲት እና በፋይናንስ ኦዲት ከፍተኛ ግኝቶችና ብልሽቶች እንዳሉ የማስተካከያ እርምጃ እንደማይወስዱ ነው። ከተወሰደም እጅግ አነስተኛ ነው። ለዚህም የውስጥ ኦዲት የተጠናከርና የፋይናንስ አሰራር ግልጽነትና ተጠያቂነት ባለመኖሩ ነው። ይህ ከሆነ ገንዘብ ሚኒስቴር ተጠያቂ አያደርገሙም ወይ ነው። ምክንያቱም የውስጥ ኦዲተሮች የማብቃት፣ የማሰልጠን፣ የመቅጠር፣ የማሰማራት ኃላፊነት ስላለበት። ለዚህም ፓርላማው በየአመቱ የኦዲት ሪፖርት ይሰማል። ኮሚቴውም እንዲቀርብ ያደርጋል። ጠቅላይ ኦዲተርም ስልሳ ገጽ ሪፖርት ያቀርባል። ግን ምንም አይነት ለውጥ ሲመጣ አይታይም። ትንሽም ቢሆን ያየነው ከዩኒቨርሲቲዎች አካባቢ ነው። እሱም የዩኒቨርሲቲ ፕሬዚዳንቶች ማንሳት፣ ቦታ መቀያየር የሚመለስ ነገር ወይም ደግሞ የማስተካከያው እያየን አይደለም። ስለዚህ በዚህ ሊሉን የሚችሉት ነገር ካለ ቢያብራሩልን። ሌላው ለከተማና ለገጠር የሚውለው የሴፍትኔት በጀት ይመለከታል። የሴፍትኔት በጀት በገጠር ላይ የተሻሉ ነገሮች አሉት። ሰዎችም ከሴፍትኔት እርዳታም እየወጡ እንደሆነ በአጋጣሚ አይተናል። በሴንትራል ኢትዮጵያ በአላባ ዞን አካባቢ ከዚህ ተላቀው ወደ ልማት እየገቡ ያንን ተጠቅመው ወደ ጥሩ ደረጃ እያለፉ ነው። ይሄ በሌሎችም ጋር አለ ብዬ እገምታለሁ። ገጠር ላይ ያለው የተሻለ ነገር ስላለበት፣ ከተማ ላይ ግን በተቃራኒው ነው። የዚህ ጠባቂ ሆነው ነው የሚኖሩት። ሁሌም ተከፋይ በዘላቂነት ኑሯቸው በሚቀይረው መልኩ ሳይሆን ለሌላ አገልግሎት ለሌላ ነገር እየጠቀሙት እንደሆነ ወይም ደግሞ ሰዎቹ ለሌላ ፐርፐዝ እየዋሉ እንደሆነ እያየ ነውና ይህ የከተማ ሴፍትኔት ቢፈተሽ በእናንተ በኩል የሚል ነው። ሌላው በነዳጅ ላይ የሚጣለው 15 ታእታ ነው ማለትም ቫሊዩ አድ ታክስ ማለት ነው። በ2018 ተግባራዊ ሊሆን ነው። አሁን ባለው የሚጨምር ከሆነ ተጨማሪ ታክስ የሚጣል ከሆነ ድጎማ የለም ማለት ነው፣ ወይም ደግሞ ድጎማው ሊወሰድ ነው ማለት ነው። በአጠቃላይ በግብይት ላይ ትልቅ ተጽዕኖ ይፈጥራል። በግብይት ላይ ብቻ አይደለም፣ በምርትም ላይ ትልቅ ተጽዕኖ ይኖረዋል ማለት ነው። ምክንያቱም በሀገራችን በተለይ አሁን ኤክሰርሳይዝ እያደረግነው ነው፣ እየተለመደ የመጣ የበጋ መስኖ ነው። የበጋ መስኖ ነዳጅ ይፈልጋል፣ አብዛኛው ማለት ነው። ነዳጅ ከፈለገ ደግሞ ነዳጁ ከተወደደ የሚያገኝበትን መንገድ የተስተካከለ ስላልሆነ ነዳጅ የሚገኝበት መንገድ በህገ ወጦች ጭምር የተጠለፈ ስለሆነ ግብይቱ ማለት ነው የነዳጅ ግብይቱ ሶ ይህንን ሲጨመርበት አምርቶ አደሩ ወይም አርሶ አደሩ የሚያመርተው ምርት ይወደዳል፣ ወይም ከምርት ሊወጣ ነው ማለት ነው። ቀጣይ በኢኮኖሚው ላይ ትልቅ አሻጥር ይፈጠራል። ስለዚህ የነዳጅ ድጎማ ከቀረ ወይም 15% ከተጨመረበት ሊፈጥር የሚችለው ችግር ምን አከል ታሳቢ ተደርጓል? እንዴት ሊቆጣጠሩት እንዴት ለግብይቱ ልናስተካክል ነው? የዋጋ ግሽበቱ በእንቅርት ላይ ጆሮ ደግፍ አይሆንብንም ነው የሚል ነው። ሌላው በዚህ አመት ለቀጣይ የምርት ዘመን ለአርሶ አደሩ የቀረበው ማዳበሪያ ከባለፈው ጋር 55% ጭማሪ ያለው ባለፈው 3900 በተለይ በኔ ኮንስተንሲ አካባቢ 3900 እስከ 4000 ብር ነበረ። አሁን ግን ወደ 8900 ብር አካባቢ ነው። ይሄ ማለት ወደ 55% ጭማሪ ያለው ማለት ነው። በግዢ ተደጉሟል አውቃለሁ። መንግስት ከ3000 በላይ በአንድ ኪንታል እንደደጎመ አውቃለሁ። በቀጣይ የምርት ዘመን በዚህ ማዳበሪያ የተጠቀመ አርሶ አደር ምርቱ የምርቱ ዋጋው በእጥፍ ይጨምራል ማለት ከዚህ መነሻ አድርጎ የነዳጅም አለ የግብይትም ችግሮች አሉ። ስለዚህ የኑሮ ውድነቱ አሁን ካለበት ምን አክል እንደሚጨምር ይቀንሳል ነው ግሽበቱ እየቀነሰ ይሄዳል ነው የሚለው የእናንተ ትንበያ። ነገር ግን ይሄ ይሆናል ወይ ሪል ይሆናል ወይ ነው? ዜጎችስ በምን አይነት አኗኗር ይኖራሉ? አንደኛ ምርቱ ሊቀንስ ይችላል የሚል ስጋት አለ። አንደ የማዳበሪያ ውድነት አለ። አርሶ አደሩ እያረሰ ነው ወይስ አይደለም? እሱ የምናረጋግጠው ነው። ሁለተኛ ማዳበሪያ ውድ ነው። ሶስተኛ የነዳጅ ዋጋ ጨምሯል። እነዚህ ነገሮች ተደማምረው የእህል ምርት በተለይ የእህል ምርት ዋጋ እየጨመረ ከሄደ ዜጎች እንዴት ሊስተናገዱ ይችላሉ? አሁን ካለው የኑሮ ውድነት ጋር ተያይዞ ሊፈጠር የሚችለው ነገር እንዴት ታስቧል? ህብረተሰባችን በጣም ስቃይ ላይ ነው። አሁንም ያለው ጥያቄው በጣም መሰረታዊ ጥያቄዎች ትቷል። በእርግጥ መብላት መሰረታዊ ጥያቄ ነው፣ የዳቦ ጥያቄ ነው እያነሳ ያለው ሌሎች ነገሮች እየተሆነ ሄደው የመኖር ጉዳይ ነው፣ በልቶ የማደር ጉዳይ ማለት ነው። መንግስት ሰራተኛው አነስተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ ተከራይቶ የሚኖረው ሁሉም ጫና ላይ ገብቷል። ውጥረት ላይ ነው ያለው ሰው። ከዚህ አኳያ ገንዘብ ሚኒስቴር ምንድን ነው የሚያስበው የሚል ነገር ለማንሳት ነው። ሁለተኛው ሌላው በ2018 በጀት ዓመት ላይ ለካፒታል የተያዘው በጀት ነው። የቋሚ ኮሚቴው አንስቶታል። በጥሩ ሁኔታ ያነሳበት ነገር አለ። እኔም 415.2 ቢሊየን ነው የያዘው ያው ገቢውም ከሶስት ምንጮች እንደሚገኝ ከታክስ ከብድር እና ከሌሎችም፣ ጥሩ ነው። በአንጻራዊ ከአምና ሰባ ሁለት ቢሊዮን ልዩነት አለው። ነገር ግን አምና በተመደበው በጀት ጨረታ ወጥቶ ስራው የነበረ አዲስ አይደሉም የቆዩ ስራዎች ናቸው። ጨረታ ወጥቶ የወጡላቸዋሉ አዳዲሶችም፣ ነገር ግን ወደ ስራ ያልተገባ ለሶስት ለአራት ለአምስት ዓመታት በተከታታይ ጨረታ እየወጣ ወደ ስራ ያልተገባ ስራም ተጀምሮ የተቋረጡ ፕሮጀክቶች አሉ። በአምና በጀት አልተሰሩ ይሄኛው ውስጥ በጀት 72 ከገበያ ውድነት ጋር የኮንስትራክሽን ዕቃዎች መወደድ ጋር የብረት የሌሎች መወደድ ጋር ተያይዞ ይሄ ገንዘብ በቂ ነው ወይም ሁለተኛ፣ እነዛ የተቋረጡ ፕሮጀክቶች ሊያስቀጥል ይችላል ወይ በምን አይነት መልኩ ታይቷል የሚነገር ነው። ከዚያ ካፒታል በጀት አኳያ የመንግስት አገልግሎት የሚሰጡ ተቋማት የቢሮ ኪራይ የሚከፍሏል፣ በጣም ብዙ ሚሊየን ብር የቢሮ ኪራይ ይከፍላል። ለምሳሌ ብወስድ የግብርና ባለስልጣን በየወሩ በሚሊዮን የሚቆጠር ብል አንድ ህንፃ ተከራጅቶ ነው የሚከፍለው። ማለት ለዚህ ተቋም ለነዚህ ተቋማት የተያዘው አራት ቢሊዮን ብር ነው ያውም ለግንባታ ማለት ነው። በቂ ነው ወይ ነው አንድ የመጀመሪያ፣ ብዙ ተቋማት ተከራጅተው ስለሚሰሩ። በሁለተኛ ደረጃ ግብርና ባለስልጣን በሀገራችን የግብርናው ሴክተር ጥራትና ቁጥጥር የሚያደርግ ተቋም ነው። ግብርናው ትልቁ ድርሻ ያለው ተቋም ነው። ለሀገራችን ኢኮኖሚ ለጥራት ጥራቱ የጠበቀ ምርት እንዲኖር ተገቢነት ያለው ምርት እንዲኖር፣ ፔስቲሳይዶች ጥራት ያላቸው እንዲሆኑ፣ ማዳበሪያዎች ጥራት ያላቸው እንዲሆኑ፣ ጥራት ያለው እህል እንድንበላም እንድንሸጥም፣ ጥራት ያለው ኤክስፖርት እንድናደርግም የሚችል የሚያደርግ ተቋም ነው። በርደኑ ሰፊ ነው። የዚህ ተቋም ግን በተገቢው ያልታየ ነው። በበጀትም የተያዘለት ዝቅተኛ ነው። ከዚህ በፊት በሚያዝለት በጀት ተጨማሪ ነገር የለውም። ሲደመር ቢሮ ተከራይቶ ነው። ለቢሮ ኪራይ የሚያወጣው ወጪ ከፍተኛ ነው እና ለዚህ ተቋም በልዩነት የሚታይበት ሁኔታ ቢፈጠር የሚል በአግባቡ ቢታይለት የክብርና ባለስልጣን የሚል ነገር ስላለኝ ነው። ሌላው የህዝብና ቤት ቆጠራ ጉዳይ ነው ማነሳው የህዝብና ቤት ቆጠራት ሁለት አስርት ዓመታቶች አልፈውታል። የህዝብና ቤት ቆጠራ አልተካሄደም ማለት ወይም የህዝብ ቆጠራ አልተካሄደም ማለት የበጀት ድርድሩ በግምት እየሚሰራ ነው ማለት ነው። ፍትሐዊነት አይኖረውም። የደሞዝ ማነስ፣ የልማት ተጠቃሚነት፣ የኢንፍራስትራክቸሮች ማነስ የሚነሳው ከፍትሐዊ የበጀት ድልድል ማነስ ነው ብለን ነው የምንወስደው። ምክንያቱም ከሀያ ዓመት በፊት በተደረገ የቤትና የህዝብ ቆጠራ ድርድር መሰረት ነው እየተካሄደ ያለው። እስቲሜሽን ካልሆነ በስተቀር ኤግዛክት ፊገር የኢትዮጵያ ህዝብ ቁጥር ይሄ ነው የሚል የለም። የትኛው የተለያየ ነው። አንዱ 115 ሚሊዮን ህዝብ ነው ይለናል፣ ሌላው ሌላ ነው የሚለው። እንግዲህ ማዕከላዊ ስታቲክስ ከየትኛው አምጥቶ እንደሚያስቀምጠው አላውቅም። የህዝብና ቤት ቆጠራ ሳያደርግ የህዝቡን ብዛት ማለት ነው። ስለዚህ ከዚያ እኮ የውጩ ሌሎቹ 120 ሚሊዮን፣ 135 ሚሊዮን በተለያየ መልኩ የተለያየ ነው ቁጥሩ የሚቀመጠው ቁጥር ይህን ቆጠራ ሳይካሄድ የሚሰጠው በጀት የሚደለደለው በጀት ፍትሃዊ ነው ወይ ብዬ አስቀምጣለሁ። ይህ ደግሞ የሚመረተው ምርት ከህዝብ ቁጥር ጋር አንጻርስ ምርት በጣም ነው ኤክሰስ ምርት እንደሚመረት ነው ግብርና ሚኒስቴር ሪፖርት የሚያደርገው የምናየው፣ ነገር ግን ገበያ ላይ ሲካሄድ ደግሞ ምርቱ አይገኝም፣ ዋጋው በጣም ውድ ነው፣ በየጊዜው እየጨመረ ነው የሚሄደው። ይህ ማለት ተጠቃሚ ቁጥሩ በጣም ከፍ ያለ ነው ማለት ነው። ግብርና ሚኒስቴርም ከዛ በላይ አቅዶ እንዳይሄድ የህዝብ ቁጥሩን እየታወቀ አይደለም። የቤት ቆጠራ አስቻይ ነገር የለም የምንል ከሆነ ምርጫ አካሂደናል። 2007 ተካሂዷል። 2013 ተካሂዷል። አሁን 2018 ልናካሄድ ነው። ምርጫ ለማካሄድ አስቻይ ሁኔታ ካለ የህዝብና የቤት ቆጠራ ለማካሄድ አስቻይ ሁኔታ የማይኖርበት ምክንያት ምንድን ነው?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 ኢሚዲየትሊ ለክልሎች በጀት እንልካለን። አገሪቷ ያለባትን የውጭ ዕዳ መጀመሪያ አገሪቷ ያለባትን የውጭ ዕዳ ነው የምናስቀድመው። የውጭ ዕዳችንን በየወሩ ጠንቀቅን እንከፍላለን። በሚቀጥለው የፌደራል የክልሎችንን በጀት እንልካለን። የፌደራል አስፈጻሚ ተቋማት መደበኛ እንልካለን። ከዛ የተረፈውን ካፒታል ደግሞ እናስከትላለን። እንደየ ትኩረት መጠኑ ማለት ነው። አለን ፕራዮሪቲ ዝርዝር፣ የካሽፍሎ ፕላን የተደረገ ነው የሚሰራው። የሚኖረው ገቢ ይታወቃል ከኢኮኖሚ ውስጥ የምንበድረው ይታወቃል። ከውጭ የሚመጣው ይታወቃል። በአገልግሎት በደቪደን ይታወቃል። ዝርዝር ካሽ ፍሎው ይሰራና የካሽ ፍሎው እና የተመደበው በጀት መካከል ልዩነት የሚኖር ከሆነ ቅደም ተከተል እናወጣለን ማለት ነው። ስለዚህ የሁለት ወር ሶስት ወር ሊዘገይ ይችላል እንጂ ሁሉም መስሪያ ቤት የተመደበለትን በጀት በአብዛኛው ያገኛል። ሲያጋእንትን ነው ወደ ገንዘብ ሚኒስቴር ለማላከክ የሚያደርጉት ጥረት ነው። የተመደበላቸው በጀት ግን በቂ ነው ወይ? በቂ ላይሆን ይችላል። ስለዚህ በተመደበላቸው ልክ ስራቸውን ማብቃቃት ግን የእነሱ ኃላፊነት ነው። አሁን ለምሳሌ መንገዶች ኮንትራክት የተሰጡ ስራዎች በአንድ ዓመት ውስጥ በመላ አገሪቷ ኮንትራክተሮች የሰሩት የስራ መጠንና የተመደበላቸው በጀት የኮንትራክተሮቹ የሰሩት ስራ ይበልጣል። ስለዚህ ይሄ ኮንትራክተር እንትኑ ምንድን ነው የፔመንት ሰርቲፊኬት ተደግፈው የሚመጣውና የተመደበላቸው በጀት መካከል ሁል ጊዜ ይመጣል። ስለዚህ የተወሰነ ክፍያ ለወደፊት ይዘገያል። እየከፈል እየከፈል እየተገፋ ይሄዳል ማለት ነው። ይሄ እቅዱን ማስተካከል አለባቸው። ለዛ ነው መንገዶች አካባቢ ላይ ያልተጀመሩ ፕሮጀክቶች ላይ ተገቢ ጥያቄ ነው ያነሳችሁት እኮ ያልተጀመረ አይደለም። የተጀመሩትንም መጨረስ ራሱ ገና ብዙ ገንዘብ ያስፈልጋቸዋል፣ ብዙ አመታት ያስፈልጋቸዋል። ሲምፕል አይደለም ችግሩ። በደምብ ኢንተርናል ማለት ሪሶርስ ሪያሊቲ ነው። ፍላጎት ኤክስፐክቴሽን ነው። ስለዚህ ሪያሊቲ ነው ገቨርን የሚያደርገው አክቹዋሊ ያለው የሪሶርስ መጠን። ስለዚህ ለዛ ነው በጀት ያስፈለገው፣ ለዛ ነው ኮንስትሬንት ኢምፖዝ መደረግ ያለበት ማለት ነው። ውጤታማነት ባለው ሪሶርስ ውጥ ውስጥ መሆኑ ማየት ያስፈልጋል። ስለዚህ ይሄኛው ነው የንግድ ባንክ ብድሮች የዋሉበት መንገድ። የህዳሴ ግድብ ነው በዚካሊ የኮሻ ነው ባቡር ነው የስኳር ፕሮጀክቶች ናቸው። እነዚህ የተለያዩ የመንግስት ልማት ድርጅቶች የተበደሩት ናቸው። እና በዚህ አንጻር ሁሉም ፕሮጀክቶች አስፈላጊ የነበሩ በወቅቱ በመንግስትን ታምኖበት የተሰሩ በጣም አስፈላጊ የነበሩ ናቸው። ቤዚካሊ ከግለሰብ ተጠቃሚነት ጋር የተገናኘ ሳይሆን በዋነኛነት ሪተርን ኦን ኢንቨስትመንት እኮ ነው የተበደርክለት ጉዳይ። ካሽ ካላመነጨ፣ ካሽ ሞኔተሪ ካሽ ካላመነጨ ልትከፍል አትችልም ማለት ነው። ስለዚህ የኢነርጂ ሴክተር ጠቅላላ ኢንቨስትመንት በቂ ካሽ አመንጭቶ ኮመርሻል ሪተርን አረጋግጦ አይከፍልም ለንግድ ባንክ። ለዛ ነው ዞሮ ዞሮ የንግድ ባንክ ባላንስ ሺትን ያናቀው። ስለዚህ በዚህ ደረጃ ታሳቢ ደረጃ ነው ሪፎርሙ በጣም ኢምፖርታንት። ሌላ ነዳጅ ላይ የተጣለው ታክስ አዲስ ታክስ በነዳጅ ላይ የተጣለ የለም የነበረ ታክስ ነው። ይሄው ምክር ቤት ያጸደቀው ታክስ ነው። ታክሱ ስለተጣለ ግን ይሰበሰባል ማለት አይደለም፣ አውቶማቲካሊ ከዚህ በፊት ይሄ ምክር ቤት ያጸደቀ ቢሆንም ታክሱ ግማሽ ነበር የሚሰበሰብ የነበረው ማለት ነው። እሱም በነዳጅ ድርጅቱ ነው የሚሰበሰበው ለድጎማ እንዲውል ማለት ነው። የተከበረው ምክር ቤት ግልጽ እንዲሆን አዲስ ታክስ የለም የነበረ ታክስ ነው። በሚኒስትሮች ምክር ቤት ውሳኔ ግማሹ እንዲሰበሰብ ለድጎማ እንዲውል ተደርጎ የነበረ ነው። ይሄኛው አሰራሩ ነው የሚቀየረው ለወደፊት አሰራሩ በገንዘብ ሚኒስቴር በጀት ውስጥ ገብቶ ተመልሶ ወደ ድጎማ እንዲውል የማድረግ ጉዳይ ነው። ሙሉ የመሰብሰቡ ጉዳይ እና የመሰብሰቡ ሂደት ከሚያስከትለው ዋጋ ጭማሪ ጋር ጥንቃቄ ተደርጎበት የሚሰራ ነው። የአሰራር ማስተካከል እንጂ አክቹዋል ዋጋ ጭማሪ የሚያስከትል ኢሚዲየት ውሳኔ አይደለም። አክቹዋል ዋጋ ጭማሪ የሚያስከትል ኢሚዲየት ውሳኔ አይደለም። የመሰብሰብ ሂደቱ ፋይናንሻል ፊስካል ትራንስፓረንሲ መረጋገጥ ስላለበትና የሪፎርሙ አንዱ አካል ስለሆነ አሁን በከስተምስ በኩል ተሰብስቦ ወደ ገንዘብ ሚኒስቴር ቋት ገብቶ በገንዘብ ሚኒስቴር ቋት ውስጥ የድጎማ በጀት የታወጀ ስለሆነ ለነዳጅ ድርጅት በዛ መልኩ እንዲያልፍ የማድረግ ጉዳይ ነው። በሚኒስትሮች ክትብ ውሳኔ እዛው በዛው የነበረውን የአሰራር ማሻሻያ ነው። ፕሮፖዝ ተሸክሞኛ ኮን ተሸክሞ የፌዴራል መንግስት ተሸክሞ የተከብሮ ምክር ቤት ያጸደቀው በጀት ማለት ነው። አሁንም በዚሁ መልኩ ነው የሚቀጥለው። ምንም አይነት የተለየ ዋጋ ጭማሪ በዚህ ምክንያት የሚመጣበት ምንም ምክንያት የለም። አሰራሩ በሚዘረጋበት ጊዜም በቂ ዝግጅት ተደርጎ የሚመለከታቸው አካላት ጋር በቂ ውይይት ተደርጎ መቼ እንዴት የሚለው የሚፈጸመው በዛን ጊዜ የሚታይ ነው። ግን ይሄንን የፊስካል ትራንስፋር አሰራር በሚቀጥለው አመቱ ስለመተግበር ፍላጎቱ ያለ መሆኑና በዚህ ደረጃ የመንግስት መቅጣጫ ያለ መሆኑ ነው። ይሄ ግን አዲስ የተወሰነ ውሳኔ አይደለም፣ የነበረ ነው። አፈጻጸሙም ሙሉ ይሰበሰባል፣ ግማሽ ይሰበሰባል፣ እንዴት ይሰበሰባል የሚለው የሚመለከታቸው ተቋማት ጋር በጋራ የሚያይ ነው። ስለዚህ በነዳጅ ዋጋ ጭማሪ በዚህ ምክንያት የሚከተል ኢሚዲየት ነገር የሌለ መሆኑን መገንዘብ ያስፈልጋል ማለት ነው። ስለዚህ የዓለም ዋጋ እየታየ የድጎማ መጠኑ እየታየ የሚያመስከትለው ሁኔታ እየታየ ለወደፊት በሚሰጥ አቅጣጫ በወደፊቱ ይታያል። ንግድ ሚኒስቴር የነዳጅ የሚቆጣጠር ተቋም የራሱን የቻለ ስትሪንግ ኮሚቴ አለው። በዛ በጥንቃቄ የተመራ መሄድ ጉዳይ መሆኑን ታሳቢ እንዲደረግ የሚለው ማየት ነው። የህብረተሰባችንን ጫና በሚገባ ተገንዝበን ከፍተኛውን የማህበራዊ ድጎማ ዘንድሮ ተግብረናል። የሚቀጥለው ዓመትም በተወሰነ ደረጃ የሚቀጥል መሆኑን ታሳቢ መደረግ ይኖርበታል ማለት ነው። ማዳበሪያ ድጎማ ይቀጥላል። ዘንድሮም በበጀት ተደግፎ የቀረበ ነው። በዚህ ላይ መንግስት ጠንካራ አቋም ነው ያለው። ይህንም በዚህ ደረጃ ማየት ያስፈልጋል። የአዳዲስ ካፒታል ፕሮጀክት ቅድም ባየሉት ነው። ግብርና ባለስልጣን፣ የህዝብና ቤት ቆጠራ የህዝብና ቤት ቆጠራ ዝግጅቱ ካለቀ መጠባበቂያ እኮ የሚያዘው ለእንደዚህ አይነት ጉዳዮች ነው። የሚመለከተው ተቋም በመንግስት ደረጃ በሚወሰንበት ጊዜ ነው የሚሆነው። ሞስት ላክል የሚመስለኝ የሚቀጥሉ አመት ድረስም ትልቅ የምርጫ ኃላፊነትም ያለበት አመት ነው። በጣም ብዙ ሰርቪዎችን መካሄድ ይኖርባቸዋል። በጣም ብዙ ዝግጅት መካሄድ ይኖርባቸዋል። ምቹ ሀገራዊ ሁኔታ እየተፈጠረ ያለበት መሆኑ ታሳቢ ይደረጋል። ምናልባት ከአንድ አመት በኋላ ይመስለኛል የሚተገብረው። ስለዚህ በዛን ጊዜ በበጀቱ የሚካተት ነው የሚሆነው።